ሰላም ጤና እስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 30 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርብናል። በጎንደር ቀጠና በፋኖ እና በአገዛዙ ጦር መካከል ከፍተኛ ትንቅንቅ የታየበት ውጊያ እየተካሄደ ነው። ባለስልጣናቱ በፋኖ እጅ ገብተዋል። ሚሊሻው እየተመታ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። በአዲስ አበባ ስለተመረዙ ምግቦች የብልጽግናው አገዛዝ ያለው ነገር አለ። ባለስልጣናቱ እነዚህም ምግቦች መመገብ አቁመዋል የምንላችሁ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 በጎንደር ቀጠና በፋኖና በአገዛዙ ጦር መካከል ከፍተኛ ትንቅንቅ እየታየበት ውጊያ እየተካሄደ ነው። በጎንደር ቀጠና በፋኖና በአገዛዙ ጦር መካከል እየተደረገ ያለው ትንቅንቅ አሁንም ተጠናክሮ እንደቀጠለ መሆኑ ተነግሯል። በተለይም ሆደ አደር ሚሊሻዎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉ ነው የተነገረው። በማዕከላዊ ጎንደር አርማጭሆ ወረዳ አይነት ውሃ በተባለ ቦታ በተደረገ ውጊያ በብልጽግና ጦር ላይ ከፍተኛ ኪሳራ ደርሷል ተብሏል። የአማራ ፋኖ አንድነት በጎንደር ፋኖዎች ትናንት ሌሊት በሚሊሻ ካምፕ ላይ በፈጸሙት ጥቃት በርካታ የሚሊሻ ኃይል ሙት ቁስለኛና ምርኮ እንዲሆን አድርገዋል። ለአብይ አህመድ አድረው የአማራን የህልውና ትግል ለማኮላሸት የሚጥሩ ሚሊሻዎች በየቀጠናው ከፍተኛ ኪሳራ እያስተናገዱ ነው። በተመሳሳይ በዚሁ በማዕከላዊ ጎንደር በለሳ ወረዳ በአምስት ቦታዎች ውጊያዎች መካሄዳቸውን ምንጮች ነግረውናል። በበለሳ ሃይባሽካ በተባለ ቦታ በአሰሳ ላይ የነበሩ የሚሊሻ አባላት በፋኖ በደፈጣ ድባቅ ተመትተዋል። ሚሊሻዎቹ ተኩስ መክፈታቸውን ተከትሎ ተጀመረ ውጊያ። ሁለት የሚሊሻ አባላት ተገድለዋል፣ ሶስቱ ደግሞ በፋኖ ተወስደዋል። በዚሁ በበለሳ ደንጓራ በተባለ ቦታም ተመሳሳይ ውጊያ የተደረገ ሲሆን ስድስት የሚሊሻ አባላት ተገድለዋል፣ ቁጥራቸው በውል ያልታወቀ ቆስለዋል፣ መሳሪያም ተማርከዋል። በቀጠናው ሐሙሲት አቅራቢያ ተሙር ሸለቆ ላይ በፋኖ በተፈጸመ የደፈጣ ጥቃት በአራት ተሽከርካሪዎች ሲንቀሳቀሱ የነበሩ የአገዛዙ ኃይሎች ክፉኛ ተመተዋል። 11 የአገዛዙ ኃይሎች ሲገደሉ በርካቶች ሙትና ቆስለኛ ሆነዋል። በአካባቢውም ለሰዓታት የቆ የ ውጊያ ተደርጓል። ወርጋጅ በተባለ በሌላኛው የበለሳ ቀጠና በተደረገ ውጊያ ከ12 በላይ የአገዛዙ ወታደሮች በፋኖ እርምጃ ተወስዶባቸዋል። ኪንፋዝ በገላ ስላሬ አቅራቢያ በተደረገ ከባድ ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ መድረሱ ተነግሯል። በደቡብ ጎንደር ቀጠና ከደብረ ታቦር አቅራቢያ ማህደረ ማርያም ከተማ በፋኖ ስም ሲንቀሳቀሱ የነበሩ ዘራፊ ቡድኖች በፋኖ ተይዘዋል። በፋኖ በደረሰው ጥቆማ መሰረት ክትትል አድርጎ እነዚህን በብልጽግና የተሰማሩትን ዘራፊ ቡድኖች ከያዙት ስምንት ሚሊዮን ብር ጋር ይዟቸዋል። በዚሁ በደቡብ ጎንደር እስቴ እንዳ ቤት ቀጠና ከፍተኛ ውጊያ መካሄዱ ተነግሯል። ከአንዳ ቤት ወደ አማኑኤል ሲጓዙ በነበሩ የመንግስት ኃይሎች ላይ ፋኖ በወሰደው የደፈጣ ጥቃት የብልጽግና ጦር ከፍተኛ ኪሳራ ማስተናገዱ ነው የተነገረው። ይህ በእንዲህ እንዳለ በሸዋ ቀጠና የአገዛዙ ባለስልጣናት በፋኖ ቁጥጥር ስር ገብተዋል። ከደሴና ከሚሴ ወደ አዲስ አበባ ሲጓዙ የነበሩ አምስቱ ባለስልጣናት በደብረ ብርሃን አቅራቢያ ጉዶ በረት በተባለ አካባቢ ነው በፋ ከማቋቋም የተያዙ ተብሏል። ዝርዝር ኃላፊነታቸው ገና እየተጣራ መሆኑም ነው የተገለጸው። በሌላ መረጃ የብልጽግናው ኃይል የጤና እክል ያለባቸውንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በስራ ገበታቸው ላይ የነበሩ ወጣቶችን ከጎጃም እና ጎንደር አካባቢዎች አፍኖ ወደ ብር ሸለቆው ውትድርና ማሰልጠኛ ጣቢያ እየወሰደ ያለ ፋኖ ልዩ የሆነ እርምጃ በመውሰዱ ታፋኞቹ ላይ ምንም ጉዳት ሳይደርስ ማስለቀቅ ችሏል። ታፍነው ወደ ውትድርና ማሰልጠኛ ጣቢያ እየተወሰዱ ከነበሩት ታዳጊዎች ና ወጣቶች መካከል በሰርጉ ማግስት የታፈነ ትምህርት ቤት ውለው ሲመለሱ የታፈኑና ለህክምና ከጤና ጣቢያ ደርሶ ሲመለሱ የታፈነ እንደሚገኙበት ነው በፋኖ ነፃ የወጡት ታዳጊዎች የተናገሩት። በተጨማሪም ከታፈኑ በኋላ ወደ ውትድርና ጣቢያ ሊወሰዱ መሆኑን ሲያውቁ ለማምለጥ የሞከሩ ታጋቾች በአሰቃቂ ሁኔታ መገደላቸውንም በፋኖ ነፃ የወጡ ታዳጊዎች ጨምረው ገልጸዋል። ታዳጊዎቹን ያስለቀቃቸው የአማራ ፋኖ በጎጃም በሶስተኛ ጎጃም አገው ምድር ክፍለ ጦር ስር ቢትወደድ መንገሻ ጀምበሬ ብርጌድ ነው። ተጠናክሮ በቀጠለው ዘመቻ አንድነት ደግሞ ትናንት ሚያዝያ 29 2017 ዓ ም የአማራ ፋኖ በወሎ ቤተ አማራ ስራቅ አማራ ኮራንድ የባለ ሽርጡ ክፍለ ጦር በጃራ የመከላከያ ካምፕ አንድ ድሽቃ ከበቂ ተተኳሽ ጋር ማርኳል። ትናንት ረፋድ ላይ ከጃራ ካምፕ 10000 የክላሽ ተተኳሽ፣ 4500 የብሬን 6700 የድሽቃ ተተኳሽ ከነ ድሽቃውና ከሁለት ሰራዊት አባላት ጋር በባለ ሽርጡ ክፍለ ጦር የቃኝ አህዶች በ ያዘ ደፈጣ መማረኩን የአማራ ፋኖ በወሎ አሳውቀዋል። ብልጽግና በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች እየተመረዙ ናቸው አለ። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ ናቸው ሲል የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቀዋል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው። አቶ አሰግደው እንደተናገሩት በአዲስ አበባ በወ ወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው። በአዲስ አበባ ወንዞች ላይ ተቆርጦ የሚበላው ጎመን በሙሉ የተመረዘ ነው የሚሉት እኚህ ባለስልጣን ከፍተኛ አመራሮች ሰላጣ፣ ጎመንና ቆስጣ መብላት አቁመዋል ሲሉ የአገዛዙ ባለስልጣናት ራሳቸውን ብቻ የማዳን ውሳኔ ላይ መድረሳቸውን ጠቁመዋል። እነዚህን የጎመን አይነቶች የሚመገቡ ከስልሳ እስከ ሰባ በመቶ የሚሆኑ ሰዎች ወደ ሕክምና ሲሄዱ ህመማቸው መበከል እንደሆነ እንደሚነገራቸውም ነው የገለጹት። በከተማዋ የወንዝ ዳርቻዎች ላይ የከተማ ግብርና በ በሚል ከአመታት በፊት በከፍተኛ ሁኔታ እነዚህ አትክልቶች እንዲመረቱ ሲያደርግ የነበረው ራሱ ብልጽግና ነው። ታዲያ በዚህ ሁኔታ ለሚፈጠር መበከል ቀድሞ ባለመከላከሉና ምርቱንም በማበረታታቱ ሊጠየቅ የሚገባ ራሱ ሆኖ ሳለ ባለስልጣናቱ ይህን የአትክልት አይነት እንዳይመገቡ በማድረግ ቀሪውን ህዝብ ለብክለት ትቶታል። በዚህ ጉዳይ ላይ አስተያየት የሚሰጡ አካላት ግን ብልጽግና የወንዝ ዳር ልማት በሚል ለፓርክ መገንቢያ በዚህ አካባቢ ያሉ አልሚዎችን እያነሳ ስለሆነና ወደፊትም ስለሚያነሳ ተቃውሞ እንዳይፈጠር ቀድሞ ስ ስጋት ነታቸውን እየገለጸ ነው ይላሉ። ታደሰ ወረደ ያስቀመጡት ቅድመ ሁኔታ ሳይመለስ ትጥቅ እንደማይፈቱ አሳወቁ። ከወር በፊት በህዋት አቅራቢነትና አቢይ ፍቃድ የትግራይ ጊዜያዊ አስተዳደርን እንዲመሩ የተሾሙት ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስቱ ጋር ወደ ጦርነት የሚገቡበት እድል እንዳለ ጠቁመዋል። ታደሰ ወረደ ይህን ያሉት ከትናንት በስቲያ ከኢትዮጵያ የጀርመን አምባሳደር ጄን ሳንፊልድ ጋር በመቀሌ ተገናኝተው በተነጋገሩበት ወቅት ነው። በዚህ ወቅት የትግራይ አርባ በመቶ ግዛት በታጣቂዎች ስር ነው ተፈናቃዮችና የመሬት ሳይ መለስ ትጥቅ አንፈታም ብለዋል። ታደሰ አርባ በመቶ የትግራይ መሬት በእኛ እጅ አይደለም የሚሉት ህዋት በ1984 በኃይል ወደ ትግራይ ያካለላቸውን ራያ ጠለምትና ወልቃይትን ጨምሮ ኤርትራ ያዘችብኝ የሚሉትን የኢሮብና የባድመን አካባቢ ነው። ሆኖም ተፈናቃይ ያሏቸው አካላት ወደ እነዚህ ቦታዎች ካልተመለሱና መሬቶቹ በነሱ እጅ ካልገቡ ሁለተኛ ዙር ያሉትን ትጥቅ የመፍታት ሂደት እንደማያደርጉ ተናግረዋል። በእቅድ ይዘው እየሰሩ ያሉትም ይህንኑ እስከ መስከረም ድረስ ለማሳካት እንደሆነ ተናግረዋል። ታዲያ ታደሰ ወረደ እንዳሉት እስከ መጪው መስከረም ድረስ ወልቃይትን በወረራ አሊያም በአብይ ፍቃድ ይወስዳሉ ወይ የሚለው አነጋጋሪ ጉዳይ ሆኗል። ወልቃይት ራያና ጠለምት የአማራ ሕዝብ ቀይ መስመሮች ሲሆኑ፣ ፋኖ ከሚታገልባቸው ምክንያቶች መካከልም ናቸው። አብይ አህመድ ግን እነዚህን አካባቢዎች የቁማሩ አካል በማድረግ አማራና ትግራይን በዘላቂነት ጦር ለማማዘዝ አበክረው እየሰሩ መሆናቸው እሙን ነው። ታዲያ በአብይ የተመረጡት ታደሰ ወረደም ወልቃይትን ካልወሰድን ትጥቃን ፈታም እያሉ ሲሆን ትጥቅ እንደፈቱ ምን ይደረጋል የሚለውም ሌላው ተጠባቂ ጉዳይ ሆኗል። ነገር ግን ወልቃይትን ለአማራው ለማስጠበቅ ሲሉ አብይ ከህዋት ጋር ጦርነት የሚገጥሙበት እድል ባይኖርም ህዋት ወልቃይትን ከያዘ የሱዳን ኮሪደርን በነጻነት ያገኛል በሚል ፍራቻ እነታደሰ ወረደ ወልቃይት እንዳይገቡ ሊዋጉ ይችላሉ ተብሎ ይታሰባል። የአማራውን ኃይል በወልቃይት ምክንያት ከህዋት ጋር አጋጥመው እርስ በርስ ለማዳከም ይሞክሩ ይሆናል ተብሎም ይጠበቃል። ሆኖም የህዋት ኃይሎች የራሳቸው ያልሆነን ከመፈለግና የአብይ መሳሪያ ከመሆን ቢቆጠቡ ቤተሰቡ ራሳቸውንም ከኪሳራ ያድናሉ፣ ይላሉ አስተያየት ሰጪዎች። ስደተኞችን ከአሜሪካ ወደ ሊቢያ ለማባረር የተያዘውን እቅድ ፍርድ ቤት አገደ። የትራምፕ አስተዳደር ስደተኞችን ወደ ሊቢያ ለመላክ የያዘው እቅድ የግለሰቦቹ በህግ ሂደት ውስጥ የማለፍ መብት እንዲከበር የተላለፈውን የቀደመ ውሳኔ በግልጽ የሚጥስ ነው በማለት አንድ ዳኛ በጊዜያዊነት እንዲታገድ ወስነዋል። ይህ ውሳኔ የተሰማው የአሜሪካ መንግስት ስደተኞች ላይ የወሰደ ካለው እርምጃ ጋር በተያያዘ ሁለት ባለስልጣናት ሀገሪቱ በቅርቡ ስደተኞችን ወደ ሊቢያ ማባረር ልትጀምር እንደምትችል በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ከተናገሩ በኋላ ነው። ባለስልጣናቱ ስደተኞችን ወደ ሊቢያ ማባረርን በተመለከተ ለሰጡት አስተያየት የሊቢያው ጠቅላይ ሚኒስትር አብዱል ሐሚድ ደበይበይ በኤክስ ገጻቸው ላይ በሰጡት ምላሽ አገራቸው በየትኛውም ሁኔታ የስደተኞች መዳረሻ አትሆንም በማለት ተቃውሟቸውን ገልጸዋል። ቢቢሲ ከአሜሪካ የውጭ ጉዳይ መስሪያ ቤት በጉዳዩ ላይ አስተያየት ለማግኘት ጥያቄ አቅርበዋል። ስማቸው እንዳይጠቀስ የጠየቁ ባለስልጣናት እንዳሉት የአሜሪካ ጦር ሰራዊት በዚህ ሳምንት ውስጥ ስደተኞችን ወደ ሰሜን አፍሪካዊቱ ሀገር በአውሮፕላን ሊያጓጉዙ ይችላሉ። ሊቢያ ከአስር ዓመት በላይ በግጭት ውስጥ የምትገኝ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት በአገሪቱ ውስጥ በሚፈጸም ወንጀል፣ ሽብርተኝነትና ተቃውሞ ምክንያት ዜጎቹ ወደዚያ እንዳይሄዱ የሚመክር ሆኖ ሳለ ስደተኞችን ወደ ሊቢያ ለመላክ የተላለፈው ውሳኔ ውዝግብ ማስነሳቱ አይቀርም። የኢሚግሬሽን ጠበቆች የትራምፕ አስተዳደር ውሳኔ ተግባራዊ ከመሆኑ በፊት በማሳቹሴትስ ግዛት ለሚገኙ ዳኛ አቤት በማለት በአስቸኳይ በጊዜያዊነት እንዲ እንደሚታገድ ጠይቀዋል። ጠበቆች ከተአማኒ ምንጮች የሚወጡ በርካታ ዘገባዎች ስደተኞችን በአስቸኳይ ከአሜሪካ ወደ ሊቢያ ለመውሰድ በረራዎች እየተዘጋጁ መሆኑን እንደሚያመለክቱ በመግለጽ በፍርድ ቤት እግድ እንዲጣልባቸው ጠይቀዋል። ይህንንም ተከትሎ ዳኛ ብራያን መርፊ ረቡዕ ከሰዓት በኋላ የአሜሪካ መንግስት ስደተኞችን በአስቸኳይ ለማስወጣት የሚያስችለው እቅድ ከዚህ ቀደም ስደተኞች ከሀገር የማባረር ውሳኔ ሳይተላለፍባቸው ከሀገር እንዳይወጡ በሚል በፍርድ ቤቶች ያስተላለፉትን ውሳኔ የሚቃረን በመሆኑ እግድ አስተላልፈዋል። ቀደም ሲል የወጣው የፍርድ ቤት ውሳኔ ባለስልጣናት ስደተኞችን ከአገር ከማባረራቸው በፊት በሚገባቸው ቋንቋ የጽሁፍ ማስጠንቀቂያ እንዲሰጡና ላለመባረር ጥበቃ እንዲደረግላቸው ለፍርድ ቤት ጥያቄ የሚያቀርቡበት እድል መመቻቸት እንዳለበት ያሳስባል። ስደተኞችን ወደ ሊቢያ ለማባረር የተያዘውን እቅድ ያውቁ እንደሆነ የተጠየቁት ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት በሰጡት ምላሽ የማውቀው ነገር የለም የአገር ውስጥ ደህንነት መስሪያ ቤትን መጠየቅ መጠየቅ አለባችሁ ሲሉ መልሰዋል። የትራምፕ አስተዳደር ህገወጥ ያላቸውን ስደተኞች እንዲቀበሉት ከጠየቃቸው በርካታ ሀገራት መካከል አንዷ ሊቢያ ሳትሆን እንደማትቀር ይታሰባል። ሩዋንዳ በዚህ ሳምንት ከአሜሪካ ጋር በሚደረግ ንግግር የመጀመሪያ ደረጃ ላይ መሆኗን ስትገልጽ ቤኒን፣ አንጎላ፣ ኢኳቶሪያል ጊኒ፣ ኢስዋቲኒ እና ሞልዶቫም ከጉዳዩ ጋር በተያያዘ በመገናኛ ብዙሀን ዘገባዎች ውስጥ ተጠቅሰዋል።